ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ሁድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ጀምሯል። በዛሬ መረጃችን የምንመለከተው አቤት የተባለውን ጉዳይ ነው። ይኸውም እንግዲህ ምንድ ነው ከዚህ ከሃይማኖት ተቋማት ጉባኤ ጋር የተገናኘ አንድ መረጃ ላስደምጣችሁ ከቀሲስ ታጋይ የታደለ ጋር ማለት ነው። ሁላችንም እንደምናስታውሰው በዚህ በሃይማኖት ተቋማት ጉባኤ ላይ ከሰሞኑ የተለያዩ ጥያቄዎች ሲቀርቡ እንደነበር እናስታውሳለን። ብዙዎቻችን ድምፅ ስናሰማም ጭምር ማለት ነው። ይኸውም እንግዲህ አንዲት ሴት ስላድኖ ቅዱስ ማነ ቅዱስ ስል መቅደዳዋ የሚታወስ ነው። ይህንን ተከትሎ በጣም ተደጋጋሚ የሆኑ ድምጸቶች፣ ተደጋጋሚ የሆኑ ጩኸቶች፣ ተደጋጋሚ የሆኑ ጥሪዎች ሲቀርቡ ነበረ። ለምንድነው የሃይማኖት ተቋማት ጉባኤ መልስ የማይሰጠውም? ሃይማኖትን ከሃይማኖት የሚያጋጩ ነገሮች ላይ ለምን ዝምታን ይመርጣል? ለምን አይናገርም? እንደ ሀገራችን ኢትዮጵያ የሃይማኖት ተቋማት ጉባኤ ያለ ካልን እንደ አይን ነገሮች ላይ ትኩረት ተሰጥቶ ለምን መግለጫዎችን አያወጣም? ድምጽ ለምን አያሰማም? ዝምታውን ለምን አይሰብርም? የሚሉ ተደጋጋሚነት ያላቸው ጥያቄዎች ሲቀርቡ ነበር እና ለዚያ ጥያቄ መልስ በሚመስል መልኩ ነው ቀሲስ ታጋይ ታደለ የሃይማኖት ተቋማት ጉባኤ ሰብሳቢ፣ የበላይ ማለት ነው ዋና ጸሐፊው በዚህ በሰሜን ሸዋ ላይ በተዘጋጀው ብፁ አቡነ ጎርጎሪዮስ አረጋዊ ሊቀጳጳስ በሚመሩበት አህጉረ ስብከት ለመስቀል በዓል ተጋብዘው በሄዱበት ያስተማሩት ማለት ነው። ስለዚህ በአስተምሮታቸው ላይ እንግዲህ ማንም በየቤቱ ስልኩን ከፍቶ ለሚሰራው ነገር የሃይማኖት ተቋማት ጉባኤ ተነስቶ መግለጫ አይሰጥም፣ መግለጫ ልንሰጥም አንችልም በሚል ተናግረዋል። ምክንያቱም ግለሰብን ከሃይማኖት ለዩ። የሀይማኖት ተቋማት ጉባኤ ተቋም ነው፣ እንደ ተቋምነቱ ነው የሚሰራው። ነገር ግን ግለሰቦች ተነስተው የሚያደርጉት ነገር፣ የሚያጠፉት ጥፋት፣ የሚሰሩት ሴራ፣ የሚያደርጉትን ድርጊት የተነሳን ለእያንዳንዱ ጉዳይ መግለጫ ስንሰጥ የምንውል አደለንም። እኔም ቀሲስ ታጋይ ታደለ ይህንንም አላደርግም ብለው ተናግረዋል። ያሉትንም ቪዲዮ አጋራላችኋለሁ። ሀሳቦቻችሁን ስጡና፣ እናንተስ ምን ትላላችሁ? ቪዲዮ ላጋራላችሁ፣ እኔ ወቅታዊ አጀንዳ ስለሆነ ነው። ሃይማኖት ተቋማት ለምን ዝማር ቀሲስ ታጋይ ለምን ዝማር በእያንዳንዱ ቤት እየገባ ሞባይል ላይ ለሚሰሩት ወንጀልና ሴራ መግለጫ ስሰጥ አልኖርም። ይኸው የበላይ ጠባቂ አባቴ እዚህ አሉ። አሁን ከደቂቃዎች በፊት እዚህ ያለ ሰሞኑን ሃይማኖቱን ከሃይማኖት ለማጋጨት ስለ ማርያምን ስለ ድንግል ማርያምን የቀደረችው ግለሰብ የቀደዱት ግለሰቦች ዛሬ በሕግ ቁጥጥር ስር ውለዋል። አባቶቻችንን እንደ ቀድሞ ስርዓት እንዳንከተላቸው የሚሰሩ አሻጥር የሚያደርጉ ሰዎች ይኖራሉ። ሁሉ ጊዜ መጠንቀቅ ያለባችሁ አደራ ምንላችሁ፣ ክርስቲያኖች የሰከናችሁ ሆኑ። በስሜት ሳይሆን በስሌት በምክንያት ሞቅቱ። በዚህ ምድር ላይ ማናችንም ሺ ዓመት አንኖረም። የሰውን ሃይማኖት አክብሩ፣ የራሳችሁንም አስከብሩ፣ የማንንም አትንቀፉ። ስንከባበር ያምርብናል። አባቶቻችን ሙስሊሞች ለቤተ ክርስቲያን ቦታ በመስጠት ቤ ለመስጊድ ቤት ቦታ በመስጠት መስጊድ በመገንባት ታሪክ ሰርተዋል። በእኛ ዘመን ይህ ለምን ማረጋጋት ለምን አቃተ? መስራት ቢያቅተ ማስከበር ለምን አልቻለም? ከሃይማኖት ብሽሽቅ እንውጣ። ማንም በሕገ መንግሥቱ የተሰጠው የማመን ነፃነቱን ይተግብር የማምለክ ነፃነቱ የመከተል ነፃነቱ ያክብር፣ ያስከብር። ከዛ ውጪ ከብሽሽቅ አንዱን ሃይማኖት ፎሎወርስ ተከታይ አሁን እዚህ ዩቲዩቦች አሉ የተባለ ነው። እንጀራችሁ ነው መቸስ፣ ምንም አላረግም፣ ግን በሰው ደም እንዳትቀልዱ። እንጀራ በሰው ደም ውስጥ በሰው መጠፋፋት ውስጥ የሚገኝ እንጀራ ቢቀርባችሁ ይሻላል። ተኝነት ከዚህ ሰወጣ ምን እንደሚባል አውቀዋለሁ። ምን ሊሉ እንደምትችሉ ይገባኛል። ቀሲስ ታጋይ አዳማ ላይ ይሉ ትላላችሁ። ከአንዱ ቆርጣችሁ ከአንዱ ትሰካላችሁ። እኔ ለዘመኑ ሶሻል ሚዲያ ተጠቃሚዎች እባካችሁ፣ የሰው ደም በእጃችሁ ያለው አደራ ማንም ከመጠየቅ ደግሞ በዚህ ምድር ላይ ከእግ በላ አይደላችሁ ማናችሁ ማንም ኦርቶዶክስ ውስጥ ያለ ይጠየቃል። ፕሮቴስታንት ውስጥ ያለው ይጠየቃል። ሙስሊም ውስጥ ያለው ይጠየቃል። ክብር ይግባውና እርቃኑን ተሰቅሎ እኛን የጸጋ ልብስ አጎናጸፈን። እርስ እርሶ አርምሞ ዝም ብሎ በሚሸልቱት በአራጆቹ ዝቅ ብሎ እኛ እንድንናገር ዛሬ ያደረገን ክብር ይግባው። ይሰማችኋል ይሰማችኋል ነጋማ ይሰማችሁ ነው ይሰማችኋል ወይ አውበሉ ይሰማችኋል አለም ይህንን ሊሰማው ስለሚገባ ነው እኛ በመስቀሉ እንኮራለን ያንጠለጠልነው መስቀል ይህ ምልክት ዲያብሎስን የረታበት ምልክት ነው መከራ ሞቱን የተሸከመበት ምልክት ነው እርቃኑን ስለኛ የተሰ ናጠፈበት ምልክት ነው። እንኮራለን፣ እንሸከማለን፣ ሁሉ ጊዜ እናመልከዋለን፣ እናከብረዋለን አምላካችን መድኃኒታችን ኢየሱስ ክርስቶስን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስን በሕይወቷ ትሰብከዋለች፣ በሕይወቷ በቃል ብቻ አይደለም፣ በአደባባይ ብቻ አይደለም፣ በገበያ ስፍራ ብቻ አይደለም በሕይወቷ አባቶቻችን የቁልቁል ተሰቅለው የኢየሱስ ክርስቶስ ሞተ መስቀሉን ሰብከዋሉ። ከመግባቸሩ አባቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስቀሉን በደንብ ትሰብከዋለች፣ ኢየሱስ ክርስቶስን በደንብ ትሰብከዋለች። ጥሩ የሆኑ ጓደኞችን እግዚአብሔር አምላክ ይሰጣል። መቼም አንዳንዴ መባረክ ነው። በጥሩ ጓደኛ በመልካም ጓደኛ መባረክን የመሰለ ትልቅ ነገር የለም። እግዚአብሔር አምላክ በጥሩ ጓደኛ ሰዎችን ይባረካል። በዛው ልክ ደግሞ አንዳንድ ቶክሲክ የሆኑ እናንተው አጠገብ የተቀመጡ ደግሞ ወዳጆች አሏችሁ። ልትጠነቀቁ ይገባል፣ ልትጠነቀቁ ይገባል። ክርስቲያኖች እዛው እናንተ አካባቢ የምትሉበት ቦታ የሚሆነው የእናንተን ውድቀት ብቻ የሚጠባበቁ አንዳንድ ሰዎች አሉ መቼ ነው የምታውቋቸው መሰላችሁ? እነዛ ሰዎች የእናንተ ኢነሚ እንደሆኑ የምታውቁት መቼ ነው? የወደቃችሁ ሰዓት ነው። ልክ የወደቃችሁ ሰዓት ቀና ብላችሁ ስትመለከቱ ታያቸኋላችሁ። አሉ እና አንዳንድ ጊዜ እስከምትወርቁ ድረስ አጠበቁ። አንዳንዴ ትዳር በጣም በፈተና የተሞላ ነው። ወንድሞችም እህቶችም ልታሰሩ ይገባል። ትዳሩ ውስጥ ከገባችሁ በኋላ በጣም ብዙ አልጋ ባልጋ አይደለም፣ በነገራችን ላይ በጣም ብዙ ፈተና አለ። በቤተሰብ ትፈተናላችሁ፣ በጓደኞች ትፈተናላችሁ፣ በተለያየነት በኢኮኖሚ ጭምር ትፈተናላችሁ። በጣም ብዙ ፈተና አለ። እነዛን ፈተናዎች ፍቅረን አስበልጦ ተደጋግፎ ማለፍን የመሰለ ትልቅ ነገር የለም። ካልሆነ ግን አንዳንዴ መውደቅ አለ። አንዳንዴ ትዳር የሚኖራችሁ ሰዎች ጓደኞቻችሁም እንዲያገቡ ማድረግ አለባችሁ፣ ካልሆነ ተመሳሳይ አካሄድ ላይ አትሄዱም። አንዳንዴ ወንድሞች አይታችሁ ከሆነ ለምሳሌ እናንተ ካገባችሁ በኋላ በትዳራችሁ የሚገጥማችሁን ፈተና ጓደኞቻቸው ስታማክሩ፣ ምን በቃ ተዋት ምን እንደዚህ ይህን ያክል መለማመጥ እንደዚህ አይነት ምክር ነው የምታገኙት። ለምን? እነሱ አሁን ላይ ትዳር ስለሌላቸው የሚያደርጉትን ነገር የሚነግሯችሁ ክፋት አስበው ሳይሆን የሚያደርጉትን ነገር ከሚመስሏችሁ ጋር ነው መዋል ያለባችሁ ማለት ነው። እና አንዳንድ ትዳር ያላቸው ሴቶች ሌላ ትዳር ያላቸው ጓደኞችን ይዙና አንዳንድ ጊዜ ቶክሲክ የሆነ ሲያጋጥማቸዋል እባካችሁን የትዳር አጋሮቻችሁን አትሙ አትሙ። ወንድም ያንተ የትዳር አጋርህን እግዚአብሔር አምላክ ለአንተ ብሎ የሰጠህን ሴት እየዙርክ በቃ እንዲህ ታደርጋለች፣ እንዲህ ነች፣ እንዲህ ነች፣ እንዲህ ነች እያልክ አትማል። ጥሩ አይደለም። ያንቺ ልክ እንደዛው እሱ እንደዚህ ነው ድክመቱን ኢቨን መናገር የለብሽም። ድክመት እንኳን ቢኖር በጣም እንበልና እንደው በተለያዩ ጉዳዮች በተለያዩ ጉዳዮች ስንፍና እንኳን ቢኖርበት በቃ እሱ እንዲህ ነው፣ እንዲህ ነው፣ እንዲህ ነው ብለሽ ባለሽን ማማት የለብሽም። ባለሽን ማማት የለብሽም። ካልሆነ ፍቺው፣ ፍቺው የምትል ጓደኛ ነው ብዙ ጊዜ የሚገጥማቸው ብዙ ሴቶች ፍቺው። ራሷ ቤቷ በቃ እንደ እንስሳ የሚደበድባት ባል ይዛ እለት እለት የሚያቆስላት እለት እለት የሚያደማት ከሰው እንኳን እኩል ክብር የማይሰጣትን ባል ይዛ አንቺን ግን ፍቹ እያለች ትመክርሻለች። እነሱ እየተደበደቡ ትዳራቸውን አጥብቀው ጸንተው ይዘው ማለት ነው። ወደ እናንተ ዞረው አይ በቃ እንደዚህ ከሆነ ፍቹ ችግር ይላል ትስሚ ምናምን የሚሉ ሰዎች አሉ፣ እና ከእንደዚህ አይነት ሰዎች ራሳችሁን አርቁ። የእሱ ሚስት በትዳሩ ላይ እዛም እዛም እዛም እየሄደችበት፣ አንተ ትንሿ ድክመት አበሳሽታ ትንሿ የሚስት ድክመት አናዶ እንደው በቃ ምንም አልቻልኩም እኔ ከዚህ በላይ አቅቶኛል ምናምን ብለህ ስትመክረው ስታማክረው በቃ ፍታት ምን አንተ ይህን ያክል እንትን አባባለ የሚሉ ሰዎች አሉ እና ጋይስ በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ፣ በጣም ጥንቃቄ ያስፈልጋል። ጎበዝ የሆኑ ባለትዳሮች በቃ ሚስጠረኛ አድርገው የሚይዙት የትዳር አጋራቸው ነው። ጎበዝ የሆነ ባል ሚስጠረኛ አድርጎ የሚይዛት ሚስቱን ነው። ማማት እንኳን ቢፈልግ የሚያመው ለሚስቱ ነው። ጎበዝ የሆነች ሚስት ሚስጥረኛ ከሁሉ በላይ ሚስጥረኛ አድርጋ የምትይዘው ባለቤቷ ነው። ማማት እንኳን ብትፈልግ ምታመው ለባለቤቷ ነው። ድክመት ሊኖር ይችላል። ይሄ አንዳንዴ ወደ ሳይካትሪስት ምናምን ምናምን የምትሄዱ ጥንዶች ወደዛ ከመሄዳችሁ ይልቅ ራሳችሁን እንደው ለካህን ብታሳዩ ወደ ካህን ብታቀርቡ መልካም ነው። ቤተክርስቲያን ለሁሉም ነገር መፍትሄ አላት፣ ለሁሉም ነገር። በጽድቅ ስፍራ ሆነው የጠፉ ብዙዎች ናቸው። በኢየሩሳሌም ሆነው የተጎዱ አይሁድ እንዳለ ሁሉ በቤተ መቅደስ ውሏቸው ማዳራቸውም ሆኖ የተጎዱ በጣም ብዙዎች አሉ። በውሃ ውስጥ የሚኖር አለት እንደ አጋጣሚ ሆኖ ብትነኩት ላዩ ላይ አልጌ ሰርቶበት የሚያሙለጭልጭ ሆኖ ለመያዝ እንኳን የሚያስቸግር ቢረግጡትም አንሸራቶ የሚጥል ሆኖ ታገኙታላችሁ። አስቸጋሪ ነው። በውሃ ውስጥ ነው የሚኖረው፣ ግን ላዩ ላይ እድፍ መገኘቱ አይገርማችሁ። በመቅደሱም ውስጥ ሆነው እንዲህ የተጎዱ በጣም ብዙ። በጣም መጠንቀቅ ያለብን በመቅደሱ ውስጥም ሆነን ኃጢአት ከጸናችብን ነው። እግዚአብሔር ቤተሰቦች፣ በዓለም ብንሆን ወደ መቅደሱ መተን እንነጻለን። ወደ መቅደሱ መተን እናርፋለን። እዚህም ሆነን ኃጢአታችን ረፍት ከነሳችን ግን ወደ የትደን እንነጻ እንሆናለን። እግዚአብሔር ቤተሰቦች፣ ክርስቶስ ባይመጣ ክርስቶስ እስኪመጣ ድረስ ህመማቸውን ታግሶት ይቆያሉ። አይሁድ አሁን ክርስቶስ መጥቷል፣ ማንን ይጠብቃሉ? ክርስቶስም መጥቶ ድህነት በዓለም ላይ ተስታውጆ፣ እነሱ ግን በኃጢአት ላይ ኃጢአት እየጨመሩ ነበረ። በሥጋውእና በደሙ እንዳንፈውሳቸው በሥጋውና በደሙ ይቀልዳሉ። ጸሎት እንዳይደረግላቸው በጸሎት ማመንትታ? በጸበልም እንዳናድናቸው በጸበሉም ይቀልዳሉ፣ በጸበልም ይነግዳሉ። አሁን እነዚህን ሰዎች ወዴት ወስዶ ማዳን ይቻላል? ክርስቲያኖች በቃል እግዚአብሔር እንዳንመልሳቸው ቃል እግዚአብሔሩን ተላምደውታል። ይሄ ከባድ ነው። እያንዳንዳችንን ህይወት እንመልከት። የእግዚአብሔር ቤተሰቦች ብዙዎቻችን የተሻለ ትርፍ ማግኘት የሚቻልበት ቦታ ላይ ሆነን ትንሹን ትርፍ ለማግኘት እንደሚተጋ ነጋዴ የሆነናል። ክርስቲያኖች በወርቅ መነገድ እየተቻለ በብር መነገድ የሚፈልግ ሞኝ አለ እንዴ? እንደ በብር መነገድ እየተቻለ በሸክላ መነገድ የሚፈልግ አለ እንደ፣ ወርዶ ወደ ታች፣ እኛ እንደዛ ነው የሆንነው። ጽድቅን መግዛት የሚቻልበት ስፍራ ላይ ሆነን ጽድቅን እያጣን ያለን በየዕለቱ በጣም ብዙዎች ነን። ጽድቅን እየሰበክን ጽድቅን ማናውቅ ሰዎች ልንኖር እንችላለን። እለት እለት እግዚአብሔር ሰዎችን ጻድቅ አድርጎ በሚመልስበት ስፍራ ላይ ቆመን ሳንፈውስ የተመለስን ብዙዎች ነን። እንደዚያ ፈሪሳዊና ቀራጩ በሉቃስ ምዕራፍ 18 ላይ የተጻፈው ፈሪሳዊና ቀራጩ ፈሪሳዊው በጽድቁ ስፍራ ቆሞ የሚያጸድቅ ሳይሆን መቅሰፍት የሚያመጣ ንግግር ይናገር ነበር። ቀራጩ ደግሞ እዚያ ቦታ ላይ ቆሞ ደረቱን እየደቃ ለዚህ ቦታ ያልተገባውን እኔን ኃጢአተኛውን ይቅርበልኝ እያለ ስለ ኃጢአቱ ይናዘዝ ነበር። ፈሪሳዊው አኩ ተከ እግዚኦ ኢረሰይከኒ ከመዝንቱ መጸብሓዊ ይላል። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ቀራጩ ግን ከራሱ ኃጢአት በስተቀር የሌላውን ኃጢአት አይመለከትም ነበር። መዳን የሚሰጥ ለእንደዚህ አይነት ሰዎች ነው። ክርስቲያኖች እግዚአብሔር በሁለቱም መካከል ዳኛ ነው። ለማን ይፈርዳል? ጸድቆ ተመለሰ የተባለው ኃጢአቱን የተናዘዘው ሰው ነው። ክርስቲያኖች፣ ያ ፈሪሳዊ ቃል እግዚአብሔር ጎድሎት ነው እንዳትሉት፣ የተማረ ነው። ኖረ ወሪት ነው። ለእግዚአብሔር ቤት እንግዳ ነው እንዳትሉት፣ አገልጋይ ነው። እዛው የተሾመ ነው። አሁን ይሄ ሰው እንደገና ኃጢአትን ጨምሮ ተመለሰ። ደዌ ጸንቶበት ነው የወጣው። ባልንጀራው ግን ጸድቆ ተመለሰ ይላል። ወገኖች እዚህ በሰንበት ትምህርት ቤት እያገለገለ እድሜያችንን እዚህ እየኖር እዚህ በዝማሬ እየኖር እዚህ በስልከት እየኖር እዚህ በቁርባን እየኖር ከዓለም የመጡ ሰዎች እንዳይ ቀድሞውን መጠንቀቅ ይኖርብናል። ከዓለም መጥተው ቀድመውንም ይጸድቋል። ኃጢአታቸው መናዘዝ የተሰጣቸው ስለ ኃጢአታቸው ማነባት፣ ስቅስቅ ብሎ ማልቀስ የተቻላቸው ምነደቃ ለሞቱ ወገኖቻችን ለጎደለ ሆዳችን ሊሆን ይችላል። እነሱ ግን ለጎደለች ህይወታቸው ለተራቆተች ነፍሳቸው ለተራበች ህይወታቸው ያዝናሉ፣ ያለቅሳሉ፣ ደረታቸውን ይመታሉ። ገንዘብ አላቸው፣ ግን ጽድቅን ተረበው እለት ዕለት መድኃኔ ዓለም ደጅ ላይ እጃቸውን ዘርግተው ጽድቅን በይንተ ማርያም ብለው ይለምናሉ። እኛ ጽድቅን ረግጠን እናልፋለን። ሁልጊዜ ጽድቅን እየረገጥን እንደ ዳውጃ እናልፋለን። በጽድቅ ስፍራ ሆኖ መጎዳት ማለት ያደለን ክርስቲያኖች አንዳንዶቻችን በጣም ሞኞች ነን። ልመናችን ራሱ የሞኝ ልመና ነው። የግብዝ ልመና ነው፣ የግብዝ ጸሎትም። ያ በሽተኛ ሰው ያለውን ስሙት። የዮሐንስ ወንጌል ምዕራፍ አምስት ላይ ያለው መጻጉ መድኃኒታችን ኢየሱስ ክርስቶስ ወደ እሱ ቀርበና ልትድን ትወዳለህን ብሎ ጠየቀው። እሱ ግን ምን አለ? አዎ መዳንም ማፈልግ ነበር፣ ነገር ግን ወደ ውሃው ማን ያወርደኛል አለ። እውነት ለመናገር ከውሃው ይልቅ የሚፈውሰው ዓለምን የሚፈውስ በአንድ ጊዜ፣ ውሃውስ በሳምንት አንድ ቀን አንድ ድዌ ነው የሚፈውሰው። የተሻለው መድኃኒት ፊቱ ላይ ቆሞለት ነበር። እሱ ግን የለመነው በሳምንት አንድ ቀን ውሃው ሲባረክ ወደ ውሃው አውርዶ እንዲያስጠምቀው ነበር የለመነው። የተሻለው ፈውስ እጃችን ላይ እያለ አጠገባችን ላይ እያለ። ትንሹን እየለመን ያለን ሰዎች እኮ አለ አሁን በሆነ ልመናችሁን አስተካክሉ ክርስቲያኖች። ስለዚህ ዓለም አይደለም መለመን የእለት እንጀራ ምድራዊውን ጉዳይ አይደለም ማቅረብ ያለበት መድኃኔዓለም። የሰማዩን ሳይቀር ሊሰጣችሁ ነው የተዘጋጀው መንግስቱን ሊሰ የእለት እንጀራ ይቀርማችኋል? እ መንግስቱን ሊያካፍላችሁ እኮ ነው የጠራችሁ። ርስት ሊያወርሳችሁ እኮ ነው የጠራችሁ ክርስቲያኖች። ይህን ምድራዊውን ቤት ዘግታችሁት የምትሄዱትን በልማት ምክንያት የሚፈርሱባችሁን ቤት ነው እንደሚገርማችሁ፣ ርስት ሊያወርሳችሁ እኮ ነው የጠራችሁ። ልመናችሁን አስተካክሉ። ትልቁን ለምኑ፣ ትልቁን ተመኙ። መድኃኒዓለም ፊት ቆሞ ትንሽ ልመና ይዞ መቅረብ ምን ማለት ነው? እንዴት ያለ አለማየት ነው? እያዩ አለማየት ማለት ይሄ ነው። በእርግጥም ክርስቶስ የመጣው የሚያዩት እንዳያዩ የማያዩት ደግሞ እንዲያዩ ነው በማቴዎስ ወንጌል ምዕራፍ 13። ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላል። መረጃው ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋ።